ብዝሃነትን ባቀፈች መዳረሻዋም ልማትና ብልጽግና ባደረገችው ኢትዮጵያ ስለ ሰላም መምከር፣ የመቻቻል እሴትንም ማዳበር የግድ ሆኖ ይገኛል። አለመግባባቶችን አግባባቶችን በእርቅ መፍታት ለሰላማዊ አማራጮችም በሩን ክፍት ያደረገ ማህበረሰብም ይህን እሴት አጥብቆ እንዲቀጥል ይጠበቃል። ሙስሊም፣ ክርስቲያን፣ ፕሮቴስታንት ሁሉም ሃይማኖት ያለበት የተለያየ ብሔር ብሔር ያለንበት መንደር ናት የምንኖረው፣ ማለት ነው እና አንዱ ያንደኛውን ባህል አክብሮ ነው አንዱ ያንደኛውን ሃይማኖት አክብረን ነው። ሙስሊም በዓል ሲኖር ክርስቲያኖች የኛን ሰርተው እነሱ ጋር እንሄዳለን። እኛም ደግሞ የክርስቲያን በዓል በሚኖርበት ሰዓት እነሱ ጋር እንደዛ ተጠራርተን ነው እና የሆነ ነገር እንኳን ሲፈጠር አንድ ሰው ሲጣላ፣ እዛ አካባቢ እንደ ትልልቅ አባቶች አሉ እነሱ ሰብሰብ ብለው ወጣት ከወጣት እንኳን ሲጣላ ከሰባስበውና ነው የሚያስታርቁት። ሃይማኖት ወደ ሰላም አምላክ መዳረሻ መንገድ ሆኖ ሳለ ለመጠፋፋት የመጠቀምን አዝማሚያ በጋራ መመከት ይግድ ይላል። ይህም ከቤተ እምነቶቹ አስተምህሮ እስከ ምዕመናኑ ታዛዥነት የጋራ ርብርብ የሚጠይቅ ስለመሆኑ ነው የሚነሳው። የአዳምና የሄዋን ልጆች ነን። ስለዚህ ይህን በእምነት አጽንተን ሌላውን እንደ ሰፈር ሰፈር ነው ቋንቋ ማለት በሰፈሩ ሁሉም አማርኛም፣ ኦሮምኛም፣ ትግርኛም ሁሉም እንደ ሰፈር ይዞ የሁሉንም ቋንቋም የሁሉንም ቋንቋ ማክበር ከቻልኩ ሁሉን ማወቅ ካልቻልኩ ደሞ የራሴን ቋንቋ እየተናገርኩ የሌሎቹም ቋንቋ የእኔን ቋንቋ ይበልጣል አለ ማለት። እኔ እንደ አባት ከቤቴ ነው የምጀምረው። ልጆቼን በሁለቱ ማሳየት አለብን። በአንደኛ በኩል እኔ ራሴ ጠባይ ያለኝ፣ ስነ ስርዓት ያለኝ ሰው መሆን አለብን። ስለ ማንኛውም ስለ ሀገር አጥፊ ነገሮችን መናገር የለብኝ፣ ስለ ልማት ማውራት አለብኝ። ከዛ በኋላ ደግሞ ሃይማኖት ሰበካ በማደርግበት ሰዓት ነው። በሃይማኖት አካባቢ ደግሞ ለሚመጣው ሰው ሁሉ ያንን ፍቅርና የሀገሩን ፍቅር ለሀገሩ ብቻ ለሀገሩ ቤት ለዓለም በሁሉ ፍቅር እንዲሰብክ ማድረግ ነው። ለምሳሌ እዚህ ቢሰብክ ነገ ደግሞ አራ የመጨረሻ ዓለም ላይ ደግሞ ጥሩ ነገር እንዲያገኘው መዋች መሆናችን እንዲያውቅ እኛ አባቶችንን መምከር አለብን፣ መገሰጽ አለብን። ትክክል ያልሆነውን ትክክል አይደለም ማለት አለብን። ትክክል የሆነውን ደግሞ ትክክል ነው ብለን ማለት አለብን። በዚህ መካከል ነው እኛ ስራችን የምንሰራው። አንድነታችን፣ ሰላማችን፣ መቻቻላችን ማሳደግ አለብን ብዬ አምናለሁ። ልዩነትን አክብሮ የሰላምና የመቻቻል እሴትንም አክብሮ የመጓዝ ትሩፋቱ ከዛሬም ይሻገራል። በህብረት በመቆም እንደ ሀገር የተገኙ ድሎችን በመንተራስ የሰላም ዘመሆንም የሁሉም ኃላፊነት ነው የሚባለውም ለዚሁ ነው። ሁሉም ሰው በአንድነት ለሰላም መቆም አለበት። በተለይ አካባቢውን መጠበቅ አለበት። አሁን እስከታች ድረስ በሰላም ሰራዊት አሁን እኛ ታች ድረስ እንግዲህ እኔ አመሻለሁ እስከ ስምንት ከወንዶች እኩል ሴቶች እናመሻለን ያ ምንድነው ሰላምን ለማምጣት ስንል ነው ቁጭ ብሎ መነጋገር ነው አስተሳሰቡ የትኛው አንተ የምታራመደው ሐሳብ ለኔ ላይ መቼ ይችላል የኔ ሐሳብ ለአንተ ላይ መቼ ይችላል ያንተን ሐሳብ እኔ እኮ አልሸከምልህም እኔ ሐሳቡን አልሸከም ብዬ ነው ለው? እኔና አንተ የተለያየ እምነት አለን ግን ቃለ መጠየቅ እያደረገኝ ነው የተለያየ አንድ አይነት እምነት ስላለን ነው ለምን የኢትዮጵያውን የጋራ አስተሳሰብ በጋራ አገራችን ያቃናሉ። የአፍሪካ መዲና የብዛ ባህል መናኸሪያ በሆነችው አዲስ አበባም ሀገር በቀል የሰላምና መቻሻል እሴቶች ለትውልድ ግንባታ ያላቸው ፋይዳ በተመለከተ የውይይት መድረክ ተካሂዷል። ይህም የማህበረሰቡን ግንዛቤ ከማስፋት ባሻገር የሰላም አምባሳደርነት ሚናውን እንደሚያጠናክር ታምኖበታል። የልማት ምሳሌ የሆነች በአፍሪካም በዓለም ደረጃም ታዋቂ የሆነች ከተማ በልማቱም በሁሉም መንገድ ተመራጭ ከተማ፣ የቱሪስት መዳረሻ ከተማ ተሆን ዘንድ የብልጽግና ተምሳሌት የማድረግ ራዕይና ግብ ይዘን እየሰራን ስለምንገኝ የዛ አንዱ አካል የሆነው ደግሞ ሰላምን ማጽናት፣ ዘላቂ ሰላምን መገንባት ሌላኛው ኃላፊነት ስለሆነ ከዚሁ ጋር በተያያዘ በዘላቂ ሰላም እንደ ዓይነት ምክክሮች፣ ውይይቶች ሁሉም ሲሳተፍ ከሁሉም ለሁሉም ሲሰራ በዘላቂነት የምናስበውን ነገር ማሳካት ስለምንችል እንደ አይነት ምክክር መድረኮች ተጠናክረው የሚቀጥለው የሚሆኑት በቀጣይም ከልዩ ልዩ የማህበረሰብ ክፍሎች ጋር በቅንጅት የሰላምና መቻቻል ሴትን በበለጠ ተግባራዊ ማድረግ በሚያስችሉ ጉዳዮች እንደሚሰራበት ተመላክቷል። ቤተሰብ ላይም ትምህርት ቤት ላይም የእምነት ተቋማትም ትውልድ በመገንባት ሀገር በመቅረጽ በኩል አዎንታዊ ሚናቸውን እንዲወጡ ተቀራርበን ተጋግዘን ተደጋግፈን እንሰራለን። የሀገር ጥቅም ከማስከበር የሀገር ክብርን ከማስከበር ሁላችን ተባብረን በመስራት የከተማችንን ጥቅምና የከተማችንን ሁለንተናዊ ለውጥ ከማጽናት ጋር የተያያዙ ዘላቂነት ትውልድ ግንባታው ላይ የእሴት መሸርሸርም እያጋጠመው ያሉ ፈተናዎችን በመቋቋምም ፈተናዎችን ወደ እድልና ወደ ድል እየቀየረን የምንቀጥልበትንም አውድ አጠናክረን የምንሰራ ነው የሚሆነው።